ዋይ በስመ አብ ወልደ መንፈስ። ለመጀመሪያ ጊዜ ዋይ የሚባል ሰው እዚህ ቤት ተመረጠ። አንዱ ለ3 4 5 6 27 ነው። 26 የምንቁጥር መቁጠር ነው። 26 እድሜው 26 እከክልኝ በጋዜጣ ጽፈሽዋል። እንዲ እያነበብሽ ነው። እንዲ የምትመጪ ምንነው የምትቆራረጩ ቶሎ ቶሎ በይ። አምስት መቶ አምስት ነው። ዋይ ሱሪ ተቀየረ ስሞ ሱሪ የሞልቃቃ ሰው ነገር ሱሪ፣ አራት ቁጥር ሱሪ፣ ቲሸርት፣ ቲሸርት አንድ የፍቅር ሁኔታው የኔ ነው የሱ እንዴ? ማሪዬ፣ አንቺ መስለሽኝ አፍቅረሽ አብደሽ የመጣሽው የሱን ንገሪ፣ የራስሽን ንገሪ። እንዴ፣ ምን ያህል ለምትወጂው ሚርሲ ወይ? ቶሎ ቶሎ በይ ግን። ሚርሲ ሆኖስ መቼ ሪፖርት እያረግሽ ይመስለኛል። ውስጤ ነግሮኛል። ምን ነው እና ታዲያ ምን ነው? ቶሎ ቶሎ በይ አይኔ ቆንጆ። ምን ያህል ለምትወጁ? ምን ያህል ነው? አስመርጭኝ። በጣም አምስት መቶ እኮ እኔ አንድ የሰጠ ሰው ብቻ ነው። ጨምሪ ጨምሪ፣ አምስት መቶ በዛ ላይ ደግሞ አምስት መቶ ጨምሪ። ምን ያህል ነው ይሄን ሰው የምትወጁ? በጣም አይ ሜርሲ ዛሬ ልታሳብጂ ነው። እንደ ቀንሽም አይደለም አመጋገባችሁ ሀያ ስድስት ዓመት ልጅ ጋር እንቁላል ፍንክት ነው እንጂ የምትበይው ሌላ ምን? ልጅ በቃ እንቁላል ይሁን ይሁን እንዳልሽ እንቁላል የአምላክ ይሁን። የኑሮ ማማው ደሀ እንዲደሃ ያስቃል አይደል? ድህነት ያስቃል እኮ ማርዬ፣ ያስቃል ድህነት እኮ ያስቃል። ብቻ ዓለም ፍታዊ አይደለችም ብለሽ ድህነትሽን ስታስብ ያስቃል እኮ ኑሮሽን ስታስብ አብረሽ ማተክሽን ስታስብ ያስቃል እኮ የምር መካከለኛ ነው በሆነ ሰውዬ በውስጥ እኮ እር እያሉ ነው። ከላይ የሚያስቀው ድህነት እኮ እንደዛ ነው እኮ ድህነት ካንሰር ነው። ከላይ እያሳመረው ውስጥሽን ነው የሚበላው። አይ ድህነት። እሺ ማሬ የት ነው መዝናናት የምትፈልጉትኝ? እኔ ማዘናብ እያወራለሁ ከዚህ ደሃ ሰውዬ ጋር ልበል ገዳለሽ ገዳለሽ፣ ሜርሲዬ ገዳል። ሜርሲ ላይ እንዳትሄጂ ገዳለሽ፣ ቁጭ በይ ገዳለሽ። ኦልዌይስዬ፣ ቴንክ ዩ ሶ ማች፣ ቴንክ ዩ፣ ቴንክ ዩ። በሉ ዛሬ ስራዬ ተዘግቷል። ሜርሲዬ ነይ ውጪ፣ ማርዬ ውጪ፣ ማርዬ ነይ፣ ነይ ውጪ፣ ነይ ውጪ፣ ውጪ። አንቺ አምስት መቶ ምን ሰራልኛል? ነይ ውጪ። በሉ ጋይ ስራ አልቋል። ደና ደሩ በቃቹ።

ኦ የእናንተን ቆሾ፣ ቆንቦሬ ቁሪም ቁሪም አንድ ሺ ኮይን ቁጭ ብዬ ከምቆጠር በአንበሳ ተዘግቷል። አለቀ ስራ ዛሬ። ነገ እንገናኛለን። ነገ ማሮቼ አይሻልም? ምን ታስባላችሁ? ብር ግን ተስፍሽ እየኔ ፍቅር ተስፍሽ ቤተሰብ ነው። አይገባም ጋይስ